ጥቅል ነበር። በሻሻ የገባ ነው። በኃይለስላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚህ ሆኖ ተወልደን ያደግ ነው። እዚህ የግብርና ስራ እንሰራ ነበር። ጉናና አስተክል ነበር። እህልን እንዘራ ነበር። የንግድ ስራም እንሰራ ነበር። አኔ እየወለኩ ኢሳስ እኔ ልጆችን፣ እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርት እና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። ቀደም ሲል ትምህርት ቤት እዚህ አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ፣ ደስ ይለኛል፣ ይቋቋም ብዬ የኔም የአካባቢው ኅብረተሰብ ልጆችም ይማሩበት ዘንድ የራሴን መሬት ሰጠው። ቴሌም ቴሌም ጋሳቸው መሬት ላይ ናሳ እንደምትሆን በራሳቸው ወጪ ህዝቡ እንዲገለግል ያደረጉ ዓብይም እዚሁን ተወልዶ ያደገው